ከፋኖ ጋር ድርድር ሊጀመር ነው። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታወቀ። የሱዳኑ ጀኔራል ጠቅላይ ሚኒስትር አብይን አሞገሱ። የፈጥኖ ደራሽ ኃይሉ ዋና አዛዥ ስለ ኢትዮጵያ፣ ግብፅና ኤርትራ ተነፈሱ። ትራምፕና ፑቲን በድጋሚ ሊገናኙ ነው። ይህንን ከንቱ ጦርነት ለማስቆም በቡዳፔስት እንገናኝ ሲሉ ትራምፕ ለፑቲን ጥሪ ያቀረቡ በአማራ ክልል የተወሰኑ አካባቢዎች ትጥቅ ትግል እያከናወነ የሚገኘው ራሱን ፋኖ እያለ የሚጠራው ኃይል እና ማዕከላዊ መንግስቱ ወደ ስምምነት እንዲመጡ ጥረቶች እየተደረጉ እንደሆነ ተሰማ። ጦርነቱ ለማስቆም በርካታ ጥረቶች እያከናወነ እንደሆነ የገለጸው የክልሉ መንግስት ኮሚኒኬሽን ቢሮ በመግለጫው ምን አይነት ጉዳዮችን አነሳ የሚለውን የምንመለከት ይሆናል። በሌላኛው መረጃችን ደግሞ በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ከሰሞኑ የተለያዩ ጉዳዮች እየተሰሙ ይገኛል። የሱዳን ኃይል መሪ ጀኔራል አልቡህራን ወደ ግብጽ አቅንተው ካልሲሲ ጋር በመከሩ ማግስት የፈጥነው ደራሽ ኃይሉ መሪ ጀነራል ሃምዳን ዳጋሎም ደግሞ ስለ ኢትዮጵያ ግብጽና ኤርትራ እንዲሁም ስለ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አብራችሁን ስትቆዩ የእነዚህ መረጃና ዶናልድ ትራምፕና ፑቲን ዳግም ተገናኝተው ስለ ዩክሬን ጦርነት ሊመክሩ እንደሆነ ስለተሰማው መረጃ ክለን የምናስደምጣችሁ ይሆናል። ሰላም፣ ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ ለክሽር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታወቅም። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለው ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩ ከላይ እስከታች ድረስ የማደራጀት እና የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህዋት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሱ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥም ተሳትፏል ሲል መገንጀሉ ይታወሳል። መስከረም 22 2018 ዓ ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷልን ብሏል። በተጨማሪም ሁለቱ ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸው እንዲያሰፉ በመስራት ተሳትፎ አድርገዋል ሲል የከሰሰ ሲሆን፣ በደብዳቤው መሰረት የኤርትራ መንግስትና ህዋት በቅርቡ የፋኖ ታጣቂዎች በሰሜን ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ገልጿል። አሁን ከአማራ ክልል የተሰማ መረጃ ታዲያ መሰረተ ልማቶች እንዳይሰሩ ትምህርት ቤቶች ተዘግተው እንዲቆዩ እንዲሁም የክልሉ ነዋሪ በአንዳንድ የክልሉ አካባቢዎች በሰላም እንዳይንቀሳቀስ ያደረገው ይህ ጦርነት በሰላም ለመቋጨት ጥረት እየተደረገ እንደሆነ ነው ከክልሉ ኮሚኒኬሽን ቢሮ ኃላፊ ንግግር መረዳት የተቻለው። በዚሁ ወደ ቀጣዩ መረጃችን ተሻገርን። እኛ ከግብጽና ከኢትዮጵያ ጋር አብረን መስራት የመስራት ፍላጎት አለን፣ ሲሉ ጀነራል መሐመድ ሀምዳን ዳጋሎ ገለጹም። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ጀነራል መሐመድ ሀምዳን ዳጋሎ ወይም ሀሚቲ አገራቸውን በአጭር ጊዜ ውስጥ ከተረጂነት የማውጣት እቅር እንዳላቸው አስታወቁም። ትላንት በተከናወነ አንድ የቪዲዮ ኮንፈረንስ ላይ ንግግር ያደረጉት ጀነራሉ ሲናገሩ አሁን የራሳችንን መንግስት ከመሰረትን ወዲህ አንዳንድ ሰዎች በግብጻውያን ላይ ቁጣቸውን ሲገልጹ ያለሁ ግብጾች ላይ ምንም አይነት መጥፎ ድርጊት ለማድረግ የሚሞክር ሰው ወንጀለኛ ነው። ምክንያቱም ግብጾች ን ምንም አላደረጉንም ብለዋል ሲቀጥሉም ግብጽ ጎረቤታችን ናት በዚያ ላይ ደግሞ የአባይ ወንዝ ያስተሳስረናል እንዲሁም የጋራ ፍላጎት አለን ሱዳን ለእነሱ ጠቃሚ መሆኗን ያውቃሉ እነሱም ለእኛ በጣም ጠቃሚ ናቸው ከመቶ ሚሊዮን በላይ ህዝብ ያላቸው በመሆናቸው ያስፈልጉናል ግብጽ ለእኛ ጠቃሚ ገበያ ናት በዚህ ብቻም ሳይሆን ከእነሱ ጋር የሚያጣላን ምንም ችግር የለም እነሱን ልንቃወም አንችልም ወደፊትም አንቃወምም በማለት አስታውቀዋል ሄሚት ጨምረውም የጋራ ፍላጎት ማለት ሁለቱንም አካላት የሚጠቅም ማለት ነው ግብጽ ከኛ የምትፈልገው ካለ እኛ ከኛም ዋጋ ልንሰጣት ይገባል። ምንም እንኳን ችግር ያለ ቢሆንም ኤርትራም ከኛ የምትፈልገው ነገር ካለ ዋጋ እንሰጣታለን። ኢትዮጵያን ብትሆን እንደዛው ነው ሲሉ ገልጸዋል። ጀነራል ዳጋሎ ከዚህ ጋር አያይዞም ጠቅላይ ሚኒስትር አብይ አህመድን አሞግሰው ንግግር ያደረጉ ሲሆን የሚፈልጉት አመራርም የእሳቸውን ሞዴል የሚከተል መሆኑን አስታውቀዋል። ጦርነት ካበቃ በኋላ ሱዳንን በአንድ አመት ውስጥ ከተረጅነት የማላቀቅ እቅድ እንዳላቸው ያስታወቁት ጀነራሉ ይህንን የሚያደርጉት በዋናኝነት ከጎረቤት አገራት ጋር ሰላማዊ ግንኙነት በመፍጠር መሆኑን መግለጻቸው ከንግግራቸው ቀጥታቸው ላይ ተመልክተናል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ እምርታ መገኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናገሩ። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙም ተናግረዋል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብለዋል። ውይይቱ የተካሄደው የዩክሬኑ ፕሬዝዳንት ዘለንስኪ ዋይት ሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። ትራምፕ ለዩክሬን የቶማሃውክ ሚሳይሎችን ለማስታጠቅ እያሰቡ ነው። ሚሳይሉ ሩሲያ ድ በር ውስጥ ዘልቆ ሊመታ ይችላል። ዘለንስኪ አሜሪካ እንደደረሱ ሞስኮ ስለ ቶሞካ እንደሰማች ውይይቱን ለመቀጠል እይታደፈች ነው ብለዋል። የስልክ ጥሪው መጠናቀቅን ተከትሎ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ከዩክሬን ጋር ያለው ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፈዋል። የሁለቱ ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛው ስፍራው ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስቴር ማርክ ሮቢዮ የአሜሪካን ልዑካን ይመራሉ ብለዋል። ትራምፕ አርብ እለት ከፑቲን ጋር ጋር ስላደረጉት ንግግር ዘለንስኪን እንደሚያወያዩ ተናግረው በዛሬው የስልክ ውይይት ትልቅ እምርታ እንደተገኘ አምናለሁ ሲሉ አክለዋል። በኋላ ለጋዜጠኞች እንደተናገሩት በሁለት ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግረዋል። ከፑቲን ጋር ካደረጉት የስልክ ጥሪ በኋላ ሚሳኤሎችን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አሜሪካ የቶማውክስ ክምችቷን ማማጠጥ አይገባትም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ሲሉ ተናግረዋል። በአሜሪካ የዩክሬን አምባሳደር ኦልጌ ስቴቪንሽና በበኩላቸው ከሁለቱ መሪዎች የስልክ ውይይት በፊት ሩሲያ በዩክሬን ላይ የፈጸመችው ጥቃት ሞስኮ ለሰላም ያላትን ትክክለኛ አመለካከት የሚያጋልጥ ነው ሲሉ ተናግረዋል። የቢቢሲ የአሜሪካ አጋር ለሆነው ሲቢኤስ በሰጡት መግለጫ እነዚህ ጥቃቶች የሞስኮ ስትራቴጂ የሽብርና የማዳከም መሆኑን ያሳያሉ። ብቸኛው ውጤታማ ምላሽ በጠንካራ ማዕቀብ፣ በተጠናከረ የአየር መከላከያና የረጅም ርቀት ሚሳይል አቅርቦት ግፊት ማድረግ ነው። የሀንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ኤክስ ላይ የታቀረው የቡዳፔስት ስብሰባ ሰላም ወዳድ ለሆኑ የዓለም ህዝቦች ታላቅ የምስራች ነው ሲሉ ጽፈዋል። ቀደም ብለውም ሰላም ትዕግስትን ጥንካሬንና ትህትናን ይጠይቃል። አውሮፓ አቋማን መቀየር አለባት። የማያልቅ ጦርነት ከማባባስ ይልቅ ከሩሲያ ጋር ድርድር ያስፈልገናል። በአህጉራችን ሰላም የሚያመጣው ውይይት ብቻ ነው። በነሐሴ ወር በአላስካ በተካሄደው የመሪዎች ስብሰባ ሰላም ስምነት ለመድረስ የተደረገው ጥረት ለውጥ ማምጣት ባለመቻሉ ትራምፕ ጠንከር ያለ እርምጃ ለመውሰድ ተገደዋል። ሁለቱ መሪዎች አሜሪካ በተገኙበት ወቅት የአሜሪካ ፕሬዚዳንት ዩክሬንን ጦርነት ለማስቆም የሩሲያን ፕሬዚዳንት ወደ ሁለንተናዊ ሰላም ድርድር እንዲገቡ ለማሳመን እንደሚችሉ ተስፋ አድርገው ነበር። ሩሲያ እንደ ኢሮፓውያን አቆጣጠር ከየካቲት 2022 ጀምሮ በዩክሬን ላይ ወረራውን ጀምራለች። ከቀናት በኋላም ትራምፕ ፑቲንን ለማናገር ከዘለንስኪና ከአውሮፓ መሪዎች ጋር ያደረጉት ስብሰባ እስከ ማቋረጥ ደርሰው ነበር። ከዚያን ወዲህ ዋይት ሃውስም ሆነ ክሬምሊን በሁለቱ መሪዎች መካከል ግንኙነትን ስለመኖሩ በይፋ አላረጋገጡም። ትራምፕ በምርጫ ዘመቻቸው በቀናት ውስጥ በዩክሬን ያለውን ጦርነት ሀገራት ማስቆም እንደሚችሉ ቢገልጹም በኋላ ላይ ግን ጉዳዩ ፈታኝ መሆኑን አምነዋል። ትራምፕ ከቀድሞ ፕሬዚዳንት ጆ ባይደን በበለጠ ለሩሲያ አዛኝ ሆነው ይታዩ ነበር። ከዘለንስኪ ጋር የነበራቸው ግንኙነት ሻክሮ እንደ አውሮፓውያን አቆጣጠር የካቲት ስምንት ምክትል ፕሬዚዳንቱ ጄዲ ቫንስ ባሉበት ውዝግብ ውስጥ መግባታቸው ይታወሳል። ከቅርብ ወራት ወዲህ ግን ከዘለንስኪ ጋር ያላቸው ግንኙነት በጣም ተሻሽሏል። ትራምፕ መስከረም ላይ በግጭቱ ላይ ያላቸው እይታ መቀየሩን ጠቁመው ኬቭ ዩክሬን ሁሉንም ግዛቶች ወደ ቀድሞ ሁኔታ መመለስ ትችላለች ብለው እንደሚያምኑም ገልጸው ነበር። ይህም ቀደም ሲል ኬቭ በሩስ የተወሰደባትን ግዛቶች እንደማታገኝ አምና ትቀበል ካሉበት በእጅጉ የራቀ ነው። ከጥር ወዲህ ለሶስተኛ ጊዜ ወደ ዋሽንግተን ያቀኑ ዘለንስኪ በውይይታቸው የቶማኮ ሚሳይሎች ጉዳይ ዋነኛ አጀንዳ ሊሆን ይችላል። ዘለንስኪ 2500 ኪሎ ሜትር የሚጓዙ ሚሳይሎችን ለዩክሬን እንድትሰጣቸው ዩናይትድ ስቴትስን ጠይቀዋል። በዚህ ሳምንት መጀመሪያ ላይ ሚሳኤሎቹን ለዩክሬን ለመስጠት አስበው እንደሆነ ሲጠየቁ እናየዋለን፣ ሊሆን ይችላል ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸኋላችሁ ብለን የመረጥንላችሁ እለታዊ መረጃዎቻችን እስካሁን ያደመጣቸኋቸው ነበሩም። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፍ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን እለት በእለት ተከታትለን በትኩስ ዜና እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣ ጊዜያችን ነው። አበቃን። ሰነ ጊዜን ተመኘን።